ሰራዊቱን በተመለከተ ጌታቸው ረዳ ለጀነራል ታደሰ ወረደ ትእዛዝ ሰጡ። ከኔ እውቅና ውጭ ምንም አይነት ወታደራዊ እንቅስቃሴ እንዳይደረግ ሲሉም አዘዘዋል። ቀዳሚው ዘገባችን ነው። ነገሮች ባይን ቅጽበት ግልብጥብጥ እያሉ ነው። የሻቢያው አፈቀላጤ አቶ የማነ ከአስመራ ጠንካራ መልእክት ባስተላለፉ ማግስት፣ ዛሬ ደግሞ ከአዲስ አበባ ሌላ ጉድ ተሰምተዋል። በኢትዮ ኤርትራ መሃል ግጭት ከፈነዳ ምክንያት ሊሆን የሚችለው የአሰብ ጉዳይ ሳይሆን የሻቢያ በኢትዮጵያ ውስጥ ጉዳይ መግባት እንደሆነም ፖለቲከኛው ተናግረዋል። አንድ የመንግስት ከፍተኛ አመራር በበኩላቸው ኤርትራ የቀጠናው አለመረጋጋት ምክንያት ከሆነች ቆይታለች ሲሉ ወንጅለዋል። እንመለስበታለን። ፊልድ ማርሻል ብርሃኑ ጁላ አዲስ ትእዛዝ ሰጡ። ትእዛዙ የተሰጠው በዛሬ ዕለት ለተመረቁ ጩ መኮንኖች ነው። ከውስጥም ከውጭም እረፍት ነሱን ያሉት ፊልድ ማርሻሉ ተስፋቸውን ማጨለም ይገባቸዋል ሲሉም ተደምጠዋል። ትእዛዙ ለፋኖም ለኦላም ለኤርትራም ሳይሆን እንዳልቀረ ተገምተዋል። እናስደምጣቸዋለን። በውጭ ዜና ዘገባችን በሩሲያ ኩርሱክ ግዛት ውስጥ እየተዋጉ ያሉት የዩክሬን ኃይሎች ከበባ ውስጥ ገብተዋል ተባለም። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁኑ የተደመጡ ና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቁ ዘንድ ግብዣችን ነው። ሰራዊቱን በተመለከተ ጌታቸው ረዳ ለጀኔራል ታደሰ ወረደ ትእዛዝ ሰጡ። ከኔ እውቅና ውጭ ምንም አይነት ወታደራዊ እንቅስቃሴ እንዳይደረግ ሲሉም አዘዋል። በትግራይ ክልል ከመንግስት እውቅና ውጭ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትእዛዝ ሰጥተዋል። ይህንን ትእዛዝ ቸል በሚሉ አካላት ላይ አስቸኳይ የእርምት እርምጃ እንዲወሰድም አሳስበዋል። አቶ ጌታቸው ይህንን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናንት ጄኔራል ታደሰ ወረደ በጻፉት ደብዳቤ ነው። ከሁለት ቀናት በፊት የተጻፈው ይህ ደብዳቤ በጊዜው አስተዳደሩ ስር በሚተዳደረው ድምፀ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው በዛሬው ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ ስር የተጻፈው ይህ ደብዳቤ ህገወጥ ጉባኤ ያደረገው በሚል የሚጠራው ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነም ይወነጅላል። አቶ ጌታቸው የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በደብረ ጽዮን ገብረ ሚካኤል የሚመራው ስብስብ የህወሓት ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተቹ ቆይተዋል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴ እንዲያቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው በደብዳቤያቸው አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ባለፈው ጥር አጋማሽ በወጣው መግለጫ ከኮር በላይ የሆኑ የትግራይ ሰራዊት ከፍተኛ አዛዦች ባደረጉት ስብሰባ ላይ ያሳለፉትን ውሳኔ መሰረታዊ ስህተቶች አለባቸውና ተፈጻሚነት የሌላቸው መሆናቸውን አስታውቆ ነበር። አቶ ጌታቸው ባለፈው ረቡዕ በጻፉት ደብዳቤ የሰራዊት አመራርም ይሁን ወይም ሌላ አካል አለኝ የሚለውን እምነት ስርዓት በጠበቀ መንገድ ማቅረብ የሚችልበት አግባብ እንዳለ ጠቅሰዋል። ይህ ባለበት ሁኔታ የሰራዊቱን አህዶች በየጣቢያውና በየወረዳው በማሰማራት ስርዓት ለማፍረስ የሚደረግ አካሄድ ህዝብን ወደ ግጭት እንዲገባ የሚያደርግ ነው ብለዋል። ይህ ሁኔታ የትግራይን የጸጥታ ኃይል የሚያከስርና ስርዓት አልበኝነትን የሚያመጣ አካሄድ እንደሆነም በተደጋጋሚ መገለጹንም አቶ ጌታቸው በደብዳቤያቸው አንስተዋል። የጊዜው አስተዳደሩ ፕሬ ፕሬዚዳንት ለትግራይ ህዝብ ትልቅ ተቋም እንዲሆን የተቋቋመ ያሉት ሰራዊት እስካሁን የሚገባውን ትኩረት አለማግኘቱን በደብዳቤያቸው ላይ አንስተዋል። በዚህም ምክንያት የሚፈጠር ችግር ቢኖር እንኳን ሰራዊቱ እርሳቸውን ማህተም መንጠቅ ሲሉ በጠሩት ተግባር ላይ ሊሰማራ እንደማይገባ አስገንዝበዋል። ሰራዊቱ በዚህ ተግባር ተዘፍቋል ሲሉ የወነጀሉት አቶ ጌታቸውም ይህ ሁኔታ በትግራይ የማያባራ ግጭት ከመፍጠሩ በተጨማሪ ለውጭ አደጋ ተጋላጭ የሚያደርግ እንደሆነም አሳስበዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት እንዲህ አይነት ድርጊቶች ከዚህ ቀደም ተፈ መውባቸዋል በሚል በደብዳቤያቸው የጠቀሱት የሰሜን ምዕራብና የማዕከላዊ ዞኖችን ነው። በሰራዊቱ የግንባር መሪዎች የሚመራ ተመሳሳይ አዋኪ እንቅስቃሴዎች በደቡብ፣ በደቡብ ምስራቅና ምስራቅ ዞኖች እንዲሁም በመቀሌ ከተማ ለመተግበር ዝግጅቶች መገባደዳቸውን ለማወቅ እንደተቻለም አቶ ጌታቸው አመላክተዋል። ይህ አደገኛ አካሄድ በአፋጣኝ ሊቆም ይገባል ያሉት አቶ ጌታቸው በደቡብ፣ በሰሜን፣ በምስራቅ ባሉ ሁሉም ግንባሮች ከመንግስት ውቅና ውጭ የሚደረግ የሰራዊት እንቅስቃሴ እንዳይኖር አሳስበዋል። አቶ ጌታቸው ህገወጥ እናም አፍራሽ ሲሉ የጠሩት የሰራዊት እንቅስቃሴ እንዲያቆሙ ትዕዛዝ የሰጡት በጊዜያዊ አስተዳደሩ ምክትል ለሆኑት ሌተናል ጀነራል ታደሰ ወረደ ነው። ጊዜው አስተዳደሩ ፕሬዚዳንት የሰጡትን ትእዛዝ ለመፈጸም ትል በሚሉ አካላት ላይ ልትናል ጀነራል ታደሰም አስቸኳይ የርምት እርምጃ እንዲወስዱም አሳስበዋል። አቶ ጌታቸው ይህንን ትእዛዝ ቢሰጡም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራም የትግራይ ሰራዊት አዛዦች ባለፈው ጥር ወር አጋማሽ ባካሄዱ ስብሰባ ያስተላለፏቸው ውሳኔዎች ተግባራዊ እንዲሆኑ ግፊት በማድረግ ላይ ይገኛል። ነገሮች ባይን ቅጽበት ግልብት ብጥ እያሉ ነው። የሻቢያዋ ፈቀላጢ አቶ የማነ ከአስመራ ጠንካራ መልእክት ባስተላለፉ ማግስት ዛሬ ደግሞ ከአዲስ አበባ ሌላ ጉድ ተሰምቷል። በኢትዮኤርትራ መሀል ግጭት ከፈነዳ ምክንያት ሊሆን የሚችለው የአሰብ ጉዳይ ሳይሆን የሻዕቢያ በኢትዮጵያ የውስጥ ጉዳይ መግባት እንደሆነ ፖለቲከኛው ተናግረዋል። አንድ የመንግስት ከፍተኛ አመራር በበኩላቸውም ኤርትራ የቀጠናዊ ያለመረጋጋት ምክንያት ከሆነች ቆይታለች ሲሉ ወንጅለዋል። እየተገባደደ ባለው የካቲት ወር የቀድሞ የኢትዮጵያ ርዕሰ ብሔር ዶክተር ሙላቱ ተሾመ አደባባይ ያወጡት የኢትዮጵያና ኤርትራ መንግስታት ቅራኔ በኤርትራው ማስታወቂያ ሚኒስትር በይፋ ማረጋገጫ ማግኘቱን ተከትሎ በሁለቱ ሀገራት መካከል የተስተዋለው ውጥረት እንደቀጠለ ነው። ከዚህ በፊት ለአንድ ዓመት ዘልቆ የነበረው የኢትዮጵያና ሶማሊያ መንግስታት ውጥረት አሁን ላይ ሙሉ በሙሉ በረገበበት ወቅት በኤርትራና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት በእጅጉ ሻክሯል። በሁለቱ አገራት በኩል ለጦርነት የሚደረግ ዝግጅት ስለ መኖሩ የተለያዩ መረጃዎች ይጠቁማሉ። የዓለም አቀፍ ፖለቲካ ጉዳይ ተንታኞች ግን በሁለቱም አገራት መካከልም ሆነ በቀጠናው አሁን ላይ በፍጹም ጦርነት መከሰት እንደማይገባውና ውጥረቶች በዲፕሎማሲያዊ ሊፈቱ እንደሚገባ ምክር ሀሳባቸውን እያቀረቡ ነው አሁን ላይ ከኢትዮጵያና ኤርትራ መካከል እየተስተዋለ ያለው ውጥረት አንደኛው መንስኤ ተደርጎ እየተወሰደ ያለው ጉዳይ የኢትዮጵያ የወደብ ፍላጎት በይፋ ወደ አደባባይ ማሳወቅ ነው። በተለይ የሰሜን ኢትዮጵያው ጦርነት በፕሪቶሪያው ስምምነት መቋጨትን ተከትሎ እየሻከረ የመጣ የመሰለው የሁለቱ ሀገራት ግንኙነት ጠቅላይ ሚኒስትር አብይ አህመድ የ120 ሚሊዮን ገደማ ዜጎች ሀገር የሆነችውን ኢትዮጵያ ያለ ወደብ ተዘግታ ልትቀመጥ አትችልም በማለት የመንግስታቸውን ፍላጎት በአደባባይ መግለጻቸውን ተከትሎ በኤርትራ በኩል ስጋቶች ማየላቸውን በግልጽ የሚያመላክቱ ሁኔታዎች ባለፉት ጥቂት ዓመታት በሂደት ላይ ታይተዋል። ከእለት ወደ ዕለት የሀገራቱ ውጥረት ማየሉን አስመልክቶ አስተያየቶችና ትንተናዎች እየተሰጡ ነው። የቀድሞ የህዋት አባልና መስራች አቶ ገብሩ አስራት ነገሮች ወደ ግጭት እያመሩ ነው ሲሉ ተደምጠዋል። ፖለቲከኛው ከሪፖርተር ጋር በነበራቸው ቆይታ የኢትዮጵያ የወደብ ፍላጎት ግልጽ ነው ያሉ ሲሆን ይህ ፍላጎት በምን መልኩ መሳካት አለበት በሚለው ዙሪያ ግልጽ አቅጣጫ መቀመጥ አለበት ሲሉም ተናግረዋል። ሆኖም ግን አሁን ላይ ግልጽ የሆነ አቅጣጫ እየተመለከትኩ አይደለም ያሉ ሲሆን በዚህም በወደብ ጉዳይ ወደ ግጭት ይገባል ብዬ አልገምትም ብለዋል። ይልቁንም ወደ ጦርነት ሊያስገባ የሚችለው ኤርትራ የምትከተለውን የውክልና ጦርነት ከቀጠለችበት ነው እንጂ በአሰብ ምክንያት አይመስለኝም በማለት አብራርተዋል። የኢትዮጵያን መንግስት ተቃዋሚ ከሆኑ ኃይሎች ጋር ሻቢያ ግንኙነት መፍጠሩ ግልጽ ነው ሲሉ የሚቀጥሉት አቶ ገብሩ ይህ ጉዳይ እየበረታ ከሄደ የጦርነቱ ምክንያት የአሰብ ጉዳይ ሆኖ አይታየኝም ብለዋል። የህዋት መስራቹ አቶ ገብሩ አስራት ሻቢያ ከኢትዮጵያ ተቃዋሚ ኃይሎች ጋር እየሰራ እንደሆነ አንስተው ይህ ጉዳይ ካሰብ ወደ በበለጠ የጦርነት መነሻ ሊሆን ይችላል ብለዋል። ኢትዮጵያ ውጭ ጉዳይ ኢንስቲትዩት ውስጥ ባለሙያ ሆነው የሚሰሩት ዶክተር ዳርስ ከዳር ታየ በበኩላቸው ይህ የዲፕሎማሲው አማራጭ ተፈላጊውን መንገድ ቢሆንም ላይሳካ የሚችልበት እድል ግን መኖሩን ጠቁመዋል። ኤርትራ የቀጠናዊ አለመረጋጋት ምክንያት ከሆነች ቆይታለች የሚሉት ባለሙያ አገራቱ በሁለቱ የእርስ በርስ ግጭት ውስጥ እጇን እንደምታስገባም ጠቁመዋል። ኤርትራ የኢትዮጵያ ባርበር ማግኘት ጥረትን በማደናቀፍ ከሰዋታል። ኢትዮጵያ የውስጥ ግጭቷን ያረገበችበትን የፕሪቶሪያን ስምምነት መቃወምም ከሰዋታል። በእርግጥ ከዚህ ጋር በተያያዘ የኤርትራ መንግስት በኢትዮጵያ ውስጥ የእርስ በርስ ግጭት ውስጥ እንደማይገባ መግለጹ አይዘነጋም። በኢትዮጵያና ኤርትራ መካከል ሊኖር ስለሚችለው ግጭት በተመለከተ አስተያየታቸውን ለዶቼ ቬለ ያጋሩት የዓለም አቀፍ ህግ ባለሙያ አቶ ባይሳ ዋቅወያ ግን ጦርነቱ አይሆንም አይሳካም ብሎ መደምደም አይቻልም ሲሉ ተናግረዋል። አቶ ባይሳ ጦርነቱ እንዳይከሰት ግን የሁለቱ ሀገራት መሪዎች ማንኛውንም አይነት ግጭት ስለማይጠቅማቸው የጦርነት ነጋሪነትን ከመጎሰም ይልቅ ዲፕሎማሲው

ፊልድ ማርሻል ብርሃኑ ጁላ አዲስ ትዛዝ ሰጡ። ትዛዝ የተሰጠው በዛሬ ዕለት ለተመረቁ እጩ መኮንኖች ነው። ከውስጥም ከውጭም እረፍት ነሱን ያሉት ፊልድ ማርሻሉ ተስፋቸውን ማጨለም ይገባችኋል ሲሉም ተደምጠዋል። ትዛዙ ለፋኖም ለኦላም ለኤርትራም ሳይሆን እንዳልቀረ ተገምተዋል። በዛሬ ዕለት የመከላከያ ሰራዊት እጩ መኮንኖችን አስመርቋል። በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ለመኮንኖቹ ትእዛዝ አስተላልፈዋል። የልማት ግስጋሴያችንን ለማደናቀፍ እየሞከሩ ያሉ ኃይሎች አሉ ያሉት ጠቅላይ ኤታማዦር ሹሙ ከውስጥም ከውጭም ያሉ ጸረ ሰላም ኃይሎች ያለ ረፍት በመስራት ላይ ይገኛሉ ብለዋል። ሰላማችንን የማይወዱ ባንዳዎች፣ የዛሬ ተመራቂዎች፣ እነዚህን የጥፋት ኃይሎች መታገልና የቀቢጸ ተስፋቸውን ማጨለም ይገባችኋል በማለት ትእዛዝ አስተላልፈዋል። ሰራዊቱ ከማንኛውም ፖለቲካዊ ወገንተኝነት ከዘር እና ከሃይማኖትነት የጸዳ ነው ሲሉ የሚቀጥሉት ጠቅላይ አዛዡ የሰላም ኃይል ነን ሲሉም ተደምጠዋል። ፊልድ ማርሻሉ በዛሬው ንግግራቸው በሀገር ውስጥ የሚፋለሙትን ፋኖና የኦሮሞ ነጻነት ሰራዊትን ያለረፍት እየሰሩ ነው ሲሉ የከሰሱ ሲሆን ሰላማችንን የማይወዱ ባንዳዎች በማለት ነው የገለጿቸው። በጠቅላይ አዛዡ ባንዳዎች ተብለው የተከሰሱት ሁለቱ ኃይሎች ግን ህዝባቸውን ነፃ እናወጣለን በሚል ጫካ እንደገቡ በተደጋጋሚ ሲናገሩ ይደመጣሉ። በሩሲያ ኮርሱክ ግዛት ውስጥ እየተዋጉ ያሉ የዩክሬን ኃይሎች ከበባ ውስጥ ገብተዋል ተባለም። የዩክሬን ወታደሮች አስቸጋሪ ሁኔታ ውስጥ የገቡት ዋሽንግተን ለዩክሬን የደህንነት መረጃ ማጋረቷን ካቆመች በኋላ ነው። በሩሲያ ኮርሱክ ግዛት ውስጥ እየተዋጉ ያሉት የዩክሬን ኃይሎች ከበባ ውስጥ ገብተዋል ተብሏል። ባለፈው ክረምት ወቅት በምዕራብ ሩሲያዋ የኮርሱክ ግዛት ድንገተኛ ጥቃት የከፈቱት በሺዎች የሚቆጠሩ የዩክሬን ወታደሮች ከበባ ውስጥ ሊገቡ ጥቂት እንደቀራቸው ሮይተርስ ዘግቧል። ይህ በኮርሱክ ግዛት ያለ በኋላ ቁጥጥር ከሩሲያ ጋር በሚደረግ የሰላም ንግግር እንደ መንደርደር ያጠቀምበታለሁ የሚል ተስፋ ሰንቃ ለነበረችው ኪቭ ትልቅ ክሳራ ነው ተብሏል። የሩሲያ ኃይሎች በመልሶ ማጥቃት ዘመቻ የዩክሬን ኃይሎች ወደ ሁለት ቡድን መክፈላቸውን ተከትሎ በኩርስ ግዛት ያለውን የዩክሬን ሁኔታ ባለፉት ሶስት ቀናት በፍጥነት እየተባባሰ መምጣቱን ዘገባው የግንባር መረጃዎችን የሚተነትነውን ፔንሶርስ ማፕን ጠቅሶ ዘግቧል። የዩክሬን ወታደሮች አስቸጋሪ ሁኔታ ውስጥ የገቡት ዋሽንግተን ለዩክሬን የደህንነት መረጃ ማጋራቷን ከቆመች በኋላ ሲሆን ወታደሮቹ ወደ ኋላ ለማፈግፈግ ሊቸገሩ ወይም ሊያዙ ይችላሉ ተብሏል። በግንባር ያለው ሁኔታ የተበላሸው ኪቭ ከሞስኮ ጋር የተኩስ አቁም ስምምነት እንድታደርግ አሜሪካ እያደረገችባት ያለውን ጫና እየጨመረች ባለበት ወቅት ነው። አሁን ላይ የዩክሬን ወታደሮች ሊከበቡ ወይም ተገድለው ሊያፈገፍጉ የቀራቸው ጥቂት ነው። በሚያፈገፍጉበት ወቅትም በሩሲያ ከባድ መሳሪያና በድሮን ጉዳት ይደርስባቸዋል ብሏል ተንታኙ። በጉዳዩ ላይ የሩሲያ መከላከያ ሚኒስቴርም ሆነ የዩክሬን ጦር ያለው ነገር የለም። ዩክሬን የሩሲያን ድንበር ጥሳ የገባችው ምስራቅ ዩክሬን የተሰማራው የሩሲያ ኃይል ወደ ኋላ ያፈገፍጋል በሚል ሳቤ ነበር። ነገር ግን ሩሲያ በምስራቅ ዩክሬን የምታደርገውን ጦርነት በማጠናከር በጦርነቱ የመጀመሪያ ወራት ከነበራት ፍጥነት ጋር በሚያመሳስል መልኩ በርካታ መንደሮችን እየተቆጣጠረች ትገኛለች።